ሰላም ለእናንተ ይሁን፣ በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እየተከታተላችሁ ያላችሁት ረቡኒ የወንጌል አማኞች ድምፅ የተሰኘ የዩቲዩብ ቻናላችን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በጌታ ፍቅር አሳስባችኋለሁ። እኔ ደግሞ ከእናንተ ጋር ያለሁት አገልጋይ ቤተልሔም ግዛው ነኝ። ሁሉ ጊዜ ማለዳ ማለዳ ቀናችንን በጸሎት እንድንጀምር መጽሐፍ ቅዱስ ላይ በጣም በተለያዩ ስፍራዎች ላይ ተቀምጧል። ማለዳችሁን በጸሎት የማትጀምሩ ከሆነ ቀናችሁ ላይ አሸናፊ አትሆኑ። ምክንያቱም እያንዳንዱ በሚታየው ዓለም ያለው ነገር ሁሉ የማይታየው ዓለም ነጸብራቅ ስለሆነ መንፈሳዊ ዓለማችሁ ላይ አሸንፋችሁ ቀናችሁን ካልጀመራችሁ ቀኑን ሙሉ ስትሸነፉ ትውላላችሁ። ምክንያቱም ብዙ ጊዜ አይታችሁ ከሆነ ሳትጸልዩ ከቤታችሁ የወጣችሁ ጊዜ የሚተናኮሳችሁ ሰው ይበዛል። የሚበላሽባችሁ ነገር ይበዛል። የሚጋጫችሁ ሰው ይበዛል። እናንተን ዲሳፖይንት የሚያደርጋችሁ ምክንያቶች ይበዛሉ። ነገር ግን ማለዳችሁ በጣም ከፍ ያለ የጸሎት ጊዜ አሳልፋችሁ ከወጣችሁ ቀኑን ሙሉ ሁሉ ነገር ለእናንተ ሲገዛላችሁ፣ ሁሉ ነገር ለእናንተ ሲሰራላችሁ ይውላል። ልዩነቱን ያመጣው አስቀድማችሁ ማለዳችሁ ላይ የሰራችሁት መንፈሳዊ ስራ ነው። ስለዚህ ቀናችሁን ገና ማለዳችሁን በእግዚአብሔር ፊት ጸልያችሁ መጀመር አለባችሁ። ግን ደግሞ እንዴት ማለዳችን ላይ ምን አይነት ጸሎት መጸለያ ያለብን የሚለውን አብረን እንጸለያለን። ከዛ በፊት ግን ለምንድነው ቀናችንን በጸሎት የምንጀምረው ካላችሁ፣ መጽሐፍ ቅዱስ ላይ የተለያየ ስፍራ የእግዚአብሔር ቃል ላይ ተቀምጧል። ለምሳሌ ለቀኑ ክፋቱ ይበቃዋል ይላል። ስለዚህ ቀኑ ላይ የተመደበ የሆነ ክፋት አለ ማለት ነው። ሌላ ስፍራ ላይ ደግሞ ቀኖቹ ክፎች ናቸውና ዘመኑን ዋጁ ይላል። ስለዚህ ቀኖቹ ክፎች ናቸው ሲል ቀኑ ላይ ኦልሬዲ የተዘጋጀለት ቀኑ ላይ የተቀመጠ ክፋት አለ ማለት ነው። ስለዚህ እኛ ቀድመን የማንዋጀው ከሆነ ቀኑ ላይ ያለው ክፋት እኛን ያገኘናል ማለት ነው። ስለዚህ ቀድማችሁ ቀናችሁን እንድትዋጁ መጽሐፍ ቅዱስ ያዛል። መዝሙር ምዕራፍ አምስት ቁጥር ሶስት ላይ አነባለሁኝ። እንደዚህ ይላል። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁም። አንተ በደልን የማትወድ አምላክ ነህና ክፉ ካንተ ጋራ አያድርም ይላል። ኢየሱስ ጌታ ነው። በማለዳ ድምጼን ትሰማለህ በማለዳ በፊትህ እቆማለሁ አለ ዳዊት። ኢየሱስ ጌታ ነው። ስለዚህ በማለዳ ለእግዚአብሔር ድምጻችሁን እንድታሰሙ፣ በማለዳ በእግዚአብሔር ፊት እንድትቆሙ፣ በማለዳ በእግዚአብሔር ፊት እንድትንበረከኩ፣ ማለዳችሁን ለእግዚአብሔር አሳልፋችሁ ሰጣችሁ ቀኑ ላይ አሸናፊ እንድትሆኑ ነው የእግዚአብሔር ቃል እንደዚህ የተቀመጠው። ስለዚህ እስቲ የማለዳ ጸሎት ስለሆነ ማለዳችንን ቀናችንን የምንጀምር በትን ጸሎት አብረን እንጸልይ። ጌታ አምላክ ሆይ አንተ የዘላለም ንጉስ ነህ። አንተ የህይወቴ ጌታና ባለቤት ነህ። በቀኔ ላይ አንተ ኃያል ነህ። በቀኔ ላይ አንተ ገዢ ነህ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን በቃልህ እንደተጻፈ ቀኖቹ ክፎች ናቸውና ዘመኑን ዋጁ እንደሚል ቀኔን ዋጅ ዘንድ በማለዳ በፊትህ መጥቻለሁ። ይሄ ቀኔ ደግሞ ወራቶቼንም የምዋጅበት እንዲሆንልኝ ዛሬ በፊትህ መጥቻለሁ፣ ተንበርክኪያለሁ። የእኔ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በማለዳ ምህረትን እንድታበዛልኝ በማለዳ ቸርነትን እንድታበዛልኝ በማለዳ ድካሜን፣ ኃጢአቴን ሁሉ በደምህ እንድታጥበኝ በጌታ በኢየሱስ ክርስቶስ ስም ስልጣን እጸልያለሁ። በጌታ በኢየሱስ ስም ጌታ ሆይ ደግሞ ነው እጸልያለሁ። በቀኑ ላይ ተመድቦ ያለ የቀኑ ክፋት እንዳያገኘኝ በደምህ እንድትሸፍነኝ በኢየሱስ ስም ስልጣን እጸልያለሁ። በምንቀሳቀስበት ቦታ ሁሉ በስራ ቦታዬ፣ በትምህርት ቦታዬ፣ በትዳሬ፣ በልጆቼ፣ በእያንዳንዱ ነገሬ ሁሉ ውስጥ ጌታ ኢየሱስ አንተ ቀኔን አስቀድመህ እንድት ፕሮቴክት እንድታደርግ ቤተሰቤን እንድትጠብቅ፣ የኔ የሆኑ ነገሮችን ሁሉ እንድትጠብቅ። በጌታ በኢየሱስም አስቀድሜ የቀኔን በኩር ላንተ ሰጥሃለሁ። በቀኔ በኩር ቀኔን አንተ እንድትገዛ እንድትቆጣጠር፣ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ እየጸለያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን የቀኔን የማለዳ አስራቴን ላንተ እሰጥሃለሁ። የቀኔን ማለዳዬን የመጀመሪያውን ጠዋቱን ላንተ እሰጥሃለሁ። ቀኑን ሁሉ አንተ በቀኔ ላይ እንድትገዛ በኢየሱስ ክርስቶስ ስም ስልጣንን እጸልያለሁ። በዚህ ቀኔ ላይ ጌታ መንፈስ ቅዱስ አንተ እንድትመራኝ መጽሐፍ ሲናገር እንደሚል እኔ በሄድ ይሻላችኋል፣ አጽናኙን መንፈስ ግን እልክላችኋለሁ፣ እርሱ ወደ እውነት ሁሉ ይመራችኋል እንደሚል መንፈስ ቅዱስ በቀኔ ውስጥ ወደ እውነት ሁሉ እንድትመራኝ፣ ለኔ ወደ ተዘጋጀልኝ በረከት እንድትመራኝ በጌታ በኢየሱስ ክርስቶስም ለኔ ለህይወቴ ከሚያስፈልጉኝ ሰዎች ጋር እንድታገናኘኝ፣ ጨለማ ደግሞ ለኔ ያዘጋጃቸው ሰዎች ወደ እኔ እንዳይመጡ መንገድን እግዚአብሔር እንድታሳየኝ፣ በኢየሱስም በዚህ በማለዳ በፊት እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ቀኔን ላንተ አሳልፌ ሰጠሁ። ከቀኔ ላይ ለቀኑ የተመደበ የትኛውም ክፋት እንዳያገኘኝ አስቀድሜ ቀኑን ውሎዬን ሁሉ በደምህ ሸፈንኩት። የተሸፈነ ይሁን። የትኛውም ለቀኑ የታሰበ አደጋ ቢሆን፣ ድንጋጤ ቢሆን፣ ሞት ቢሆን፣ በሽታ ቢሆን፣ ፍርሃት ቢሆን፣ ጭንቀት ቢሆን በጌታ በኢየሱስ ስም እንዳያገኘኝ አስቀድሜ በጌታ በኢየሱስ ስም ደምህን በቀኔ ላይ አውጃለሁ። በኢየሱስ ክርስቶስ ስም ስልጣን በደምህ ደም መሸፈን ይሆንልኝ። በእኔ ምክንያት እኔ የምሰራበት ቦታ፣ እኔ የምማርበት ቦታ፣ እኔ የምኖርበት አካባቢ፣ በእኔ ምክንያት እኔ የምንቀሳቀስበት አካባቢ ሁሉ የተጠበቀ እንዲሆን በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ክፉ መርዶ በጌታ በኢየሱስ ስም ወደ እኔ እንዳይመጣ ከስልኬ ላይ የትኛውንም የጨለማን አሰራር በኢየሱስ ስም ስልጣን አፈረስኩ። የፈረሰ ይሁን። በጌታ በኢየሱስ ስም መጽሐፍ ሲናገር ከምትሰሙትና ከምታዩት ነገር ተጠበቁ እንደሚል በጌታ በኢየሱስ ስም የማያንጽ ነገር በቀኔ ላይ እንዳልሰማ፣ የማያንጽ ነገር በቀኔ ላይ እንዳላይ፣ ዓይኖቼንም ጆሮቼንም እንድትጠብቅ በደምህ እንድትከልል በጌታ በኢየሱስ ስም ስልጣንን እየጸልያለሁ። እግዚአብሔር ሆይ በኢየሱስ ስም እግሮቼ አንተ በምትመራኝ መንገድ ብቻ ይራመዱ። እግሮቼ አንተ በምትመራኝ መንገድ ብቻ ይሂዱ። ህይወቴ አንተ ባሰመርክለት መንገድ ብቻ ይፍሰስ። አንተ ያልፈቀድከው ካንተ ፍቃድ ውጪ የሆነ ነገር ወደ ህይወቴ አይምጣ። ያንተ ፍቃድና ሀሳብ ያለበት የዘላለም አጀንዳና ራእይ ያለበት ብቻ ወደ ህይወቴ እንዲመጣ ነው የምጸልየው። እግዚአብሔር ሆይ አንተ ያላዘጋጀኸው በረከት የሚመስል ነገር ግን ወጥመድ የሆነ የትኛውም መልካም የሚመስል በር ሁሉ ከፊቴ በኢየሱስ ስም የተነሳ ይሁን። ነገር ግን ደግሞ ጌታ ሆይ ካንተ ዘንድ የሆኑ መልካም በሮች መልካም ደጆች በፊቴ የተከፈቱ ይሁኑ፣ በኢየሱስ ስም የበረከት በሮች ከፊቴ የተከፈቱ ይሁኑ። የሞገስ በሮች የተከፈቱ ይሁኑ። የማሸነፍ በሮች የተከፈቱ ይሁኑ። እግዚአብሔር ሆይ በኢየሱስ ስም ያየኝ ሁሉ እንዲወደኝ ያየኝ ሁሉ እንዲቀበለኝ የሚያደርግ ያንተ መልክ በኢየሱስ ስም በኔ ፊት ላይ ያብራ፣ በኔ መንገድ ላይ ያብራ፣ በኔ ህይወት ላይ ያብራ። እግዚአብሔር ሆይ በጨለማ ላሉት ሁሉ ብርሃን አድርገህ እንድትልከኝ እንድትጠቀምብኝ፣ ያንተ አፍ ያንተ እጅ አድርገህ እንድትጠቀምብኝ ደግሞ እኔ ጸልያለሁ። ይሄ ቀን የድል ቀን ይሁንልኝ። ይሄ ቀን እግዚአብሔር ሆይ የምስክርነት ቀን ይሁንልኝ። ይሄ ቀን ሕይወቴ የሚቀየርበት የሕይወቴ መስመርና መንገድ የሚቀየርበት ቀን እንዲሆን እኔ ጸልያለሁ። እግዚአብሔር ሆይ ለብዙዎች ደግሞ መጽናናትና እንባ መታበስ ምክንያት እንድታደርገኝ በዚህ ቀን ላይ እለምናለሁ። እለምንሃለሁ እግዚአብሔር ሆይ በጌታ በኢየሱስ ስም። ሰማይ ለኔ ለዚህ ቀን ያዘጋጀልኝ በረከት ጋር ሁሉ መገናኘት እንዲሆንልኝ እኔ ጸለያለሁ። አንተ ካዘጋጀልኝ በረከት ጋር መተላለፍ እንዳይሆን፣ መንፈስ ቅዱስ ሰማይ ካዘጋጀልኝ በረከት ጋር እንድታጨባብጠኝ እንድታነካካኝ እኔ ጸለያለሁ። የጸሎቴን መልሶች ሁሉ የምቀበልበት የምወርስበት ቀን እንዲሆን በኢየሱስ ስም ቀኔን አሳልፌ ላንተ ሰጠሁ። ቀኑን አስቀድሜ በኢየሱስ ስም ላንተ ተዋጀሁል በማለዳ ድምጼን ወደ አንተ አሰማለሁ። ቀኑን ሙሉ ደግሞ እኔ አንተን ድምጽ እየሰማሁ እንድውል መንፈስ ቅዱስ ካንተ ጋር እያወራሁ ባንተ ሰላምና ባንተ ደስታ ውስጥ ባንተ ህልውና ባንተ መገኘት ውስጥ ቀኔን ሁሉ መዋል እንዲሆንልኝ በኢየሱስ ስም ስልጣን እኔ ይጸለያለሁ። በቀን ውስጥ ካቀድኳቸው እቅዶች ፕላን ካረግኳቸው ነገሮች ሁሉ እግዚአብሔር ሆይ አንተ የሌለህበት እኔ ግን ያቀድኩት ነገር ቢኖር በኢየሱስ ስም እንዲቀር እኔ ይጸለያለሁ። ነገር ግን ደግሞ እኔ ያላቀ ያቀድኩት አንተ ግን ያቀድክልኝ አንተ ያሰብክልኝ ግን ያንተ እቅድና ዓላማ ግን በቀኔ ላይ እንዲፈጸም እኔ ጸልያለሁ። ቀኔን ላንተ አሳልፈህ የሰጠሁክ ልዑል ተመስገን፣ ተባረክ። እወድሃለሁ። ኢየሱስ አንተ በኔ ላይ ጌታ፣ ገዢ፣ ባለቤት ስለሆንክ የህይወቴ ባለቤት ኢየሱስ አንተ ስለሆንክ አመሰግናለሁ። የትኛውም ጨለማ ደግሞ ወደኔም ወደ ቤተሰቤም እንዳይመጣ በኢየሱስ ደም ስለሸፈንከኝ አመሰግናለሁ። ክብር ሁሉ ለአንተ ይሁን። በኢየሱስ ስም አሜን። ኢየሱስ ጌታ ነው። ይሄ እንግዲህ የማለዳ ጸሎት ነው። ሁል ጊዜ በማለዳ ይሄንን ጸሎት እየከፈታችሁ አብራችሁ እንድትጸልዩ በጌታ ፍቅር አሳስባችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ወዳችኋለሁ። ለዚህ ቻናል አዲስ የሆናችሁ ሁሉ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ተባረኩ።